ምናምንህን ሸቀጣሸቀጥ ህን አሳየን። ሰበር ዜና። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ዴዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለሁሉም ይድረስ ይሄ ቪዲዮ እላለሁኝ። እንግዲህ እንደምትመለከቱት ከመጀመሪያው እንዳስገባሁላችሁ አብርሃምን፣ እንግዲህ ልብስህን አውልቅ መወፈርክን መቅጠንህን እንየውና ምግብ እንጋብዝሃለን ሲሉት፣ ታዲያ ሄዋ ገና ለገና ለነገ እሁድ ጌሙ ጫወታ ሲባል ልታይ ልታይ በማለት አብርሃም ቁንጣውንና እንዲሁም ቀበቶውን እስከ መፍታት ደረጃ በመድረሱ በጣም ገራሚ ነው። አረተው አብርሃም ወንድ ልጅ ነህ፣ አዎ እናውቃለን። የፈለከውን ነገር ብታረግን፣ ተደበቅ አብርሃም። ጥሩ አይደለም እንዴ? የኛ ሰው እኮ ቡዳ እኮ ነው። እውነቴ ነው የምልህ። እንዴ ጭራሽ ምግብ እንጋብዝሃለን ሳይጋብዙ ለምን ውለው ያድሩም? ጭራሽ ጭራሽ ቀበቶን አውልቅ። አረ ሩትዬስ፣ ምን አልሽ? ይሄን ነገር ይሄን ነገር ሩታ ምናልሽ? እንዴ ሴቷ ደግሞ እየሳቀች ምናምን፣ እኔም ማሳያለሁ። አሳያ ታደንብርትሽን እንጂ አብርሃም ታደሰን። እንዴ ከሚስቱ ውጭ ኮ ያንተን አካላት ማንም ሰው ማየት የለበትም። እንዴት ይሄን ነገር ልፈቅድ ይችላል? ከአብርሃም በጣም ገራሚ የሆነ ነገር ነው። ቤተሰብዬ እስኪ እናንተን በኮሜንት አስተያየት ስጡ ማለት ነው። እና እንደዚህ እየቀለዱበት ነው። ያብርሃም ምስኪን እኮ ነው፣ ሱሬንም ለውልቅ አላለም። ምስኪን ዋ! እንዴ! አረ አረ አረ፣ እንዴ ተውንጂ አንተ ሱሪን ያወለቅለጣ፣ እኛ ከሚዲያ እንጠፋለን። ካልዳኔ ሞት እንዴ አብርሃም፣ ምን አስበ ነው እንደ ሁሉ ነገር በቃ የህዝብ ልጅ ነኝ ብለ ልታከፋፍል። አረ ተው ተው ተው እንዴ። ደበቅም አረግ አለኩ አንዳንዴ። ወይኔ እና ሆዴ ሁለት ፓርቲ አውቷል። ስፖርት ስፖርት እሰራለሁ እያለ ነው። ተው አብርሃም ተው። ስፖርት ለሰሩትም አልሆነ። አንተማ ትሰራለን እና ቃለን ግን ቢሆንም ምን አስቦ ነው? ይሄ ምንም ጌም ቢሆን ምንም ጌም ጨዋታ ቢሆን እንደዚህ ቲሸርት ክን እያወለክ እኔ ደስ አይለኝም ቤተሰብዬ። ምክንያቱም በአሁኑ ሰዓት ላይ በጣም ከባድ ነው እንዴ! ጭራሽ አሳየን። ሴቷ ደግሞ ፍጥጥ ብላ ማየቷ እንደው መቼም፣ መቼም ማይክል ጃክሰንን ለማየት መቼም ማይሯሯጤ የለ በሉ ታብታብ ኮፒ ሊንክ ሸር ለሁዱ፣ ዝግጅት ላይ ነው አብርሃም ማለት ነው እንግዲህ ጡንቻውን ምኑንም እያሳየ ነው። ከዛ ነገ ከነገ ወዳ ምን ይላል ጌም ጫወታለኝ ይላል። ይሄ ህዝብ እንግዲህ አለኋል። ሌላው አድርጉት፣ ለሩታም ስጡ ለአብርሃም ስጧቸው፣ እኔው ላይ ደስ ይለኛል። ለሁለቱም አድርጉላቸው። ስለዚህ ያው ከፍ ከፍ ይበሉልን ግሬስ ፋሚሊዎች። ግሬስ ፋሚሊ ሁልጊዜም ገናና ነው ስሙ፣ ገና ግሬስ ሲባል ገናና ነው። ስለዚህ እንግዲህ ማሸነፍም መሸነፍም ያለ ነው ብዬ ነው የማምነው። እስኪ እንግዲህ ሩታ ናት የምታሸንፈው። ነብሮቹ ሩታን አናስነካም ሩታ ማሸነፍ አለባት እያሉ ነው እንግዲህ። ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው ነው ደግሞ እኔ የማስበው። ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።